ጉድ ያስብላን። እውነት ተደስተን ሳንጨርስ ሌላ ድጋሜ ሌላ ትኩሳት ነገር ይዛችሁ ትመጣላችሁ። እውነት ለመናገር ሩጠይኔ ቆንጆ የሰው ወሬ አትስሜ አትስሜ እኔ እንደተረዶ ቤተሰብ አቤላ ናችሁ ብዬ አስባለሁ። አቤላ ናችሁ በሰው በኩል ወደ ሩታ ያስላቁ አቤላ ናችሁ። ሲጀመር አርብሽና ሩታ አንድ ላይ እንዳይሆኑ ይፈልጋሉ። ሁለቱ ብሩክና አቤላ ተብዮ እነሱ ናቸው ብዬ ነው የማስበው። የአርብሽና የሩታ አንድ መሆኑን የማይፈልጉ እነሱ ናቸው። ሩታ የሰው ወሬ አትሰሚ። የሰው ወሬ የሰውን ትዳር ይበጠብጣል፣ ብዙ ነገርን ያበላሻል። አሁን አንድ ላይ ስለሆናችሁ ብዙዎቹ በእናንተ የሚቀኑ ስላሉ ነው፣ እና የሰው ወሬ ባትሰሚ መልካም ነው ብዬ አስባለሁ። እግዚአብሔር በጣም ነው የሚያናድዶ። ምን አይነት ጉድ ነው! ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? የእኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። የእኔ ውድ ቤተሰቦች፣ ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ የእኔ ውዶች ማለት ነው። እንግዲህ ዛሬ አዲስ ሰበር ዜና ሌላ አስደንጋጭ ወሬ ሰምተናል ቤተሰብ እንግዲህ ወርቁን የገዛ ወርቁን የገዛች ለሩታ ሔርሜላ ናት አሉ አይ የሰው ወሬ እኮ መቼም እኮ የሰውን ህይወት ይበጣብጣል እግዚአብሔርን አሁን ሩታና ርብሽን ሰላም ስላገኙ በማላቸው ሁለቱን ለማጣላት በዚህ ልክ መሄድ አይደብርም እውነት ለመናገር ሩታ እስከመቼ ነው የሰው ወሬ የምትሰሚ ከመጀመሪያ ከመጀመሪያ ህይወትሽ አትማሪም ከዚህ በፊት አርብሽ ልጅ ወልዷል የአርብሽ ልጅ ነው ተብሎ በውሸት የመጣ ልጅ ከዛ አትማሪም እንዴ የሰው ወሬ እኮ ትዳርሽ ነው የሚበጠብጠው እውነት አሁን እናንተ አንድ ላይ ስለሆናችሁ ሰላም ስለተፈጠር በማላችሁ እናንተ መጣላት ብዙ ሰው ይፈልጋል ለምንድን ነው ለጠላትሽን ክፍተት ምሰጪ እውነት ለመናገር እኔ ይሄ ሁሉ እኔ የምጠረጥራቸው ከአቤላ ውጭ እና ከብሩኬ ውጭ ማንም ሰው የለም ብዬ አስባለሁ። ምክንያቱ አውቆ ሊሆኑም ይችላሉ፣ በሌላ ሰው ወደ ሩታ አስልኮ እንደዚህ ነገር እኮ ሔርሜላ ናት እንደዚህ እያደረገች ብሎ ምን ያደረጉ ወርቁ ከተገዛ በኋላ ሁሉም ነገር ከጨረሱ በኋላ ምን ያደረጉ መልሶ ወደ ሩታ ስልክ ተደውሎ ሌላ ነገር ያወራሉ። አር ምቀኝነት ምን ይሰራል? እስኪ የሰውን ሕይወት የምትበጠብጡ እስኪ ሩታ እራሱ ሆና ትኖር ምን ችግር አለ? በዚህ ልክ ሁለቱን መጣላት እንዴ! እንኳን ወርቅ ይቀርና አርምሽ እኮ መኪና ገዝቷል አይደል እንዴ፣ መኪና ይገዛ ወርቅ እንዴት አይገዛ እንዴ፣ እየሰራ አይደል እንዴ። እንኳን በአንድ ቪዲዮ እኮ ወርቅ፣ አንድ ቪዲዮ ወርቅ ራሱ ይገዛል። እውነቴ ነው ምላችሁ፣ እንዴ አርምሽ እኮ ይችላል ይገዛል። እንዴ እንዴት የሰውን ስጦታ ለአንቺ መልሶ ይሰጣል? በጣም የሚደብር ድርጊት ነው። አርብሽ በፍጹም አደርግም። ምክንያቱ የሚያደርግ ልጅ ነው እንጂ እንዴት የሔርሜላ ስጦታ ለአንቺ መልሶ የሚሰጠው እኮ ነገ አንቺ መሰማትሽ አይቀርም። ስለዚህ የሰው ወሬ ባክ ሽሩታ ባትሰሚ ጥሩ ነው። የሰው ወሬ ነው የአንቺን ትዳር ይበጠበጥ ያለ። አሁን ለአንቺ የሰውን ወሬ ትሰማለሽ፣ ታዳምጣለሽ ነገ ዞሮ ዞሮ ህይወትሽ ምርት የሚበጠብጡ ሰዎች ነው። በቃ ሶስተኛ ሰው በህይወታቸው አታስገቡ። ማንኛውም ሰው አትመኝ። ያው ድርጊቱ የአርብሽ ሁኔታው እንደምታዩት ያው እውነት የሚያስመስል ነገርም አለ። እንደዛ ነው ምክንያቱ ከሄሬሜላ ጋር የሚያደርጉ ድርጊት ናይታ ሩታለት የጠራጠር ትችላለች እንጂ በፍጹም አሮሽ እንደዚህ ያደርጋል ብዬ አላስብም። የሰው ስጦታ እኔ ገዛው ብሎ ይዞ ወደ አንቺ አመጣም። ይህ ነውር ነው፣ ግን ያለውን ወሬ ነው ሁለቱን ለማጣላት የተደረገ ነገር ነው ብዬ ነው ማስበው። ቤተሰብ ማለት ነው። እና ብቻ ያናድደ እግዚአብሔርን ብስማ ማቸኖ ሰው ከሰው ህይወት የሚወጣው እግዚአብሔር። አሁን ደስተኛ ስለሆኑ መኪና፣ ነገ ደግሞ መኪና ሔርሜላ ናት የገዛችው ብላው እንዳይመጡ። ብድ እኮ ነው። ዛንድሮ እውነት ተደስተን ሳን ጨረሰ ደስታችን ለምን ታበላሻላችሁ? በሌላ ነገር እንዶ በቪዲዮ በቪዲዮ ጀርባ ብታደርጉ በካሜራ ጀርባ ብታደርጉስ የምር ተውተውተው ይቅርባቸው። ይሄ ነገር ማለት ነው። ሩታ ባፈጠረሽ በአምላክ ብየሻለሁ የሰው ወሬ አትስሚ። የሰውን ህይወት በቃ ያንቺን ህይወት መበጥበጥ ነው እነሱ የሚፈልጉ በተለይ አቤላ በተለይ ባርሽ ዙሪያ ላይ ያሉ ሰዎች አንዳቸው አይረቡም። እግዚአብሔርን በሁለቱን ለመለያየት የሚያደርጉ ጥረታቸው እንጂ ስለሚቀኑ ነው መሰለኝ። በሁለቱ ማሊፍ ስለሚቀኑ ነው መሰለኝ። ሩታና አርሻ አንድ ላይ ሲሆኑ ይቀናሉ መሰለኝ። ላቅ ይህን የተረዳው ማለት ምክንያቱ የሰው ወሬ ብዙ ነገርን ያበላሻል። ሮታ እስከመቼ ነው የሰው ወሬ መሰሚ? ለምንድ ነው ማሰሚ? ይሄ አሁን ያጣላል እንዴ? አርብሽ እኔ ነኝ የገዘው። እንዴት አድርጌ ይህ የሰው ስጦታ የሰጣ ሰው እንዴት እኔ ገዘው እልሻለሁ። እንዴት እንደዚህ የምታደርግኝ? እኔን አታምኝም ወይ? እስከ መቼ ነው የሰው ወሬ የምሰሚ? እኔን አታምኝም ወይ? እኔን አሰምኝ ያለ አርብሽ። ትክክል ሆነን ለመናገር አርብሽና ሮታ ለማጣላት ነው ምክንያቱ አንድ ላይ ስለሆኑ አሁን ላይ ሰላም ስለሆኑ በፍቅር ስለመጡ አሁን ላይ አንድ ላይ ቪዲዮ መስራት ስለጀመሩ በአርብሽና በሮታ ስለሚቀኑ ሁለት ቱን ለመላየት የተመጣ ነገር ነው ብዬ ነው ማስብ። ሰው ወሬ ትሰማለሽ፣ ታምናለሽ። ራሱ ዞሮ ዞሮ ህዮተሽ ነው የሚበጠብጡ ማለት ነው። እና ለእንደዚህ ሰው ወሬ ቦታ ባሰጭ ጥሩ ነው ብዬ አስባለሁ። ሰምተሽ እንደ አልሰማሽ ሰው ሆነሽ ብታልፊ ጥሩ ነው። ዛሬ ሩታ ጥፍተሻል። እውነቴን ነው የምልሽ። እንዴ መኪና ይገዛለሽ? እንዴት ወርቅ ይገዛለሽ? እየሰራል እንዴ? አርብሽ እኮ እየሰራ ነው እና በደንብ ያደርግልሻል። ታውቂያለሽ ባልሽን ያው ከሔርሜላ ጋር የሚያደርግ ድርጊት ሊያስጠረጥርሽ ይችላል እንጂ እንዴት በራሱ ገንዘብ ገዝቶ እንዴት እንደዚህ ይልሻል? ሔርሜላ ካገዛች እንዴት እንደዚህ ዋሽቶ የሰው ስጦታ እኔ ገዘውልሽ ይልሻል? አውቆ አሁን ከካሜራ ጀርባ አንድ ላይ ሆኖ ሚልባት ምን ይታወቀ። ሰውን ለማጣላት ሲፈልጉ እንደዛ ነው። ምክንያቱ አርብሽ እና ሩጣን በማላቸው ፍቅር ስላላቸው የእነሱን ፍቅር ለማበላሸት ያለውን ነገር ሂዶ ለሩጣ ይናገራሉ። ሩጣና አርብሽ ደግሞ ድጋሚ ይጣላሉ። አስባቸዋል፣ ሁለቱን ለማጣላት ማለት ነው። በዚህ ልክ ምን ይሰራል? በተለይ አቤላና ብሩኬ ከአቤላ ና ከብሩኬ ውጭ ማንም የለም ብ ያስባሉ። አርብሽ ግን አንተ ያጠገብ ያሉ ሰዎች ጓደኞች አይረቡ እነሱ ናቸው። በቃ ከአንተ ዙሪያ ያሉ እነሱ ናቸው። እነሱ ከዮተ ካላስወጣው መቼም መቼም መቼም ኧረ ይደብራል። እግዚአብሔርን ይደብራሩታ ሩጣ፣ እግዚአብሔርን አበዛሽ። አሁን አበዛሽ። የሰው ወሬ አትስሚ፣ የሰው ወሬን አትስሚ። የሰው ወሬ ትዳርሽን እየበጠበጠ ነው። አሁን ደስተኛ ስለሆንሽ ባንቺ ስለሚቀኑ ለሰው ወሬ ቦታ አትስጪ። የሰው ወሬ አታዳምጪ። ትዳርሽ የሚበጠብጡ ሰዎች ናቸው። ስለዚህ አርብሽ እንዴት እንደዚህ ነገር ያደርጋል እንዴ? መኪና ይገዛልሽ፣ እንዴት ወርቃ ይገዛልሽ፣ የሰራ እንዴ እሱ ነው ማመን አለብሽ ወይስ የሰው ወሬ ነው ማመን ያለብሽ? ስለዚህ ዛሬ ሩታ አጥፍተሻል። አርብሽ ትክክል ነው ብዬ ነው ማሶ እግዚአብሔርን። እውነት ይሄ ነገር የሔርሜላ ካደረገችው ነገር እኮ ሩታ መሰማቱ አይቀርም። እንዴት የሰው ወሬ ሰምታ ይሄ ነገር ውሸት እንዴት ሊሆን ቻለ? አራያ ለሆነ ነገር ነው። እኔ አላመንም መቼም ከአቤላና ከብሩኬ ውጪ ማንም ሰው ለሩታ ሊናገር አይችሉም። ወይም በሱ የሚባል ሌላ ሰው አስልኮ ነው ይህን ነገር ሊናገሩ የቻሉ እንጂ በፍጹም የሔርሜላ ትገዛው ሚን በወጣት ሚን በወጣት እሷ ለሩታ የምትገዛው ይሄ ሁሉ ብር ገንዘብ አውጥታ። እንዲ ሰው እንዴት እንደሚያስብ አላውቅም። ብቻ ሩታ ይሄ ሁሉ የሰው ወሬ እየሰማሽ ህይወትሽንባት በጠብቂ ጥሩ ነው በቀኝ ተደስተን ጥሩ ነገር ሰምተላል፣ ተመስገን አሮሽ፣ ጥሩ ነገር ሰርተን ጥሩ ነገር አድርጎለታለ፣ ጥሩ ነገር ሰርተዋል ብለን ሳትን ተደስተን ሳንጨርስ ውሃ ትቀልጹብናላችሁ። አይ ይህ ያናድዳል እግዚአብሔር